እና እንግዲህ ወደቼ ያው ከመጀመሪያ ወጥ እየሰራን ነበረ፣ ያ ሽንኩርት ምናምን ስንካት ነበረ። አጋጣሚ ደግሞ ሰው ከቶብን አቁም ነው ማለት ነው። እሱ አልቀረጽነውም፣ እየቀረጽን እያለ ማለት ነው። ከመጀመሪያ ነበረ። እዚህ ጋር ደግሞ መሻላ እንግዲህ

እና አልተመቸም። እዚህ ጋር ወዲያ ቡና ሄድን ማለት ነው። እዚህ ጋር እዚህ ጋር እንደምታዩት ወደ ቡና ሄድን። ብዙ መጥበሻው መከሽከሻ የሚመስል ነገር እንፈልግ ብለን ይሄ ማከሽከሻ ማለት ነው። እንደማጣ ነው ብነግራችሁ በሳቀው ፍረስ ምትሉት። ከዛ ይሄ መጥበሻ ይሄ ጋዙ ራሱ ማለት ነው። እና በቃ እንዴት ልበላችሁ በጣም የአስር ደቂቃ መንገድ አይሆንም ብላችሁ ና ከዛ ከጓደኛ ቤት ነው ያመጣነው። ብቻ ለምን እንደ ኢትዮጵያ ባህላችን ይቀርብናል። ኢትዮጵያ ላይ እንደዚህ ነዋ። ጎረቤት ይጠራል ለይድቀን ለባልቀን ማለት ነው። ከዛ ሁሉን ጎረቤት ተሰባስቦ ዘመዴ በላይ ይጠጣና ከዛ በኋላ ወደ ቡና ደል የሚሄደው እዛ አጠገብ የተቆለ ቡና ራሱ ካለ ለሽታ ተብሎ ትንሽ ቡና ይቆላል ማለት ነው። ግን አሁን በእርግጥ የተቆላ ቡና ነበረ። እኔ ረመዳን ከመግባቱ በፊት የተቆላ ቡና ያዘጋጀሁት ነበረን። ግን እሱ እንደናፈለ አንደ ባህላችን እንደ ሀገራችን ለምን ይቀርብናል። ከዛ ይሄ መጥበሻ፣ ይሄ ጋዝ ከላይ ሰፈር መቶ እንደዚህ እንደ ሀገራችን እየቆላን ምሳቱ ለበለበው ጋዙ ማለት ነው። ትንሽ ስታደረጉት ይጠፋል። ስጨምሩበት ቃንትን ይላል ማለት ነው። ለጥቀንሱ ስትሉ ይጠፋል። እና እዚህ ጋር ደግሞ እንግዲህ ከዛ የቆላር ምናምን ነገር እቺ ልክስክስ ጓደኛ የይዋት ቡና ውስጥ ከሚፈላ ጨንቆት የቡና ሶስ ከቡና ዋን ስታት በላለች ማለት ነው። እና እንግዲህ እንደዚህ ሆነን አሳልፈናል። ወያላችሁ በሰላማችሁ ይብዛልኝ። እንግዲህ ማሻላ እንግዲህ እኛ ኢድ ላይ በርግጥ ብዙ ጊዜ እንደዚህ ሆነን እናሳልፋለን። የዘንድሮ ይለያል ማለት ነው።